እንግዲህ የብርሃን ልጆች በዋናነት በጎዳናና በቤተክርስቲያን አካባቢ የሚኖሩ ህፃናትና አረጋውያንን ለመደገፍ የተቋቋመ ሀገር በቀል ግብረሰናይ ድርጅት ነው። ነሐሴ 1 2012 ነው የተቋቋመው። እንግዲህ አሁን አራት ዓመት ከስምንት ወር አካባቢ ሆኖታል። ወደ አምስተኛ ዓመቱ ግስጋሴ ላይ ይገኛል። ከልጅነት ጀምሮ ያው መሆን የምፈልገው ጋዜጠኛ ነበረ እና ከ1995 ጀምሮ ያኔ ኤች አይ ቪ ኤድስ ዘመን ነው። ብዙ ሰው በኤች አይ ቪ ኤድስ የሚያዝበት ለችግር የሚጋለጥበት ማግለልና መድሎ የነበረበት ዘመን ነው እና ከክበባት ነው የጀመርኩት እና በተለያዩ የጸረ ኤድስ ማህበር ላይ በመሳተፍ ያኔ የጀመርኩት የበጎ ፈቃድ ስራ ክበባት ላይ ስንቀሳቀስ ከሌሎች ታላላቆቼ ጋር ስንቀሳቀስ እመለከታቸው የነበሩ ችግሮች አሉ። ከዛ እነዛ ሰዎች ደግሞ ድጋፍ ሲደረግላቸው ያላቸው ለውጥ ፍክት ሲል ህይወታቸው ሲሻሻል ደስታቸው ሙሉ ሲሆን ለካ በጎ መስራት ይህን ያስገኛል የሚል ነገር በልብ ያደር። በመንፈሳዊም አገልግሎት ስንቀሳቀስ ጎዳናም አካባቢ፣ ቤተክርስቲያንም አካባቢ የምመለከታቸው ነገሮች አሉ ድቃቂ ሳንቲም እና ፍርፋሪ እየለመኑ ህይወታቸው ለአመታት ያልተቀየረ እዚህ መናገሻ ገነተ ጽጌ ጊዮርጊስ ብንሄድ ሀያ ዓመት ሙሉ ምጽዋት እየጠየቁ የሚኖሩ ሰዎች አሉ። እነዚህ ሰዎች ተመልካች ሳያገኙ ቀርቶ አይደለም። የሆነ ሰው አይቷቸው ያውቃል፣ የሆነ ድርጅት ረድቷቸው ያውቃል። ግን ዘላቂ ችግራቸውን ሊፈታ የቻለበት መንገድ የለም እና ከዚህ ለምን አንድ ድርጅት እዚህ ላይ የሚሰራ አንድ የእነሱን ህይወት ሊቀይር የሚችል ነገር ላይ የሚሰራ ድርጅት በአቋቋም ብዬ ነው የተነሳሁት። የብርሃን ልጆችን ስንመሰረት መጀመሪያ ብርሃን ልጆች በዋናነት ሀሳቡን ይዞት የመጣው የነበረው መምህር ያሬድ ነበረ። ሀሳቡን ስረዳው የተነሳበትን ዓላማ ስገነዘብ እስፔሻሊ በጣም አቅመደካም ደካሚ የሆኑ አዛውንቶችን ህፃናቶችን በተለይም ደግሞ በተለያዩ በጎዳና ላይ የሚገኙ በቤተክርስቲያን አጥር ስር የሚገኙ የተለያዩ ሰዎችን ጧሪ ቀባሪ ያጡትን ለመደገፍ ይዞት የተሰነሳው ዓላማ ስለነበረ ይሄ ነገር በምሰማበት ጊዜ እውነት ለመናገር በጣም ኢኒሽየት አድርጎኝ ወይ ደግሞ ኢንስፓየር አድርጎኝ ነበረ። በነሐሴ 1 2012 ዓ.ም የብርሃን ልጆች አህዱ ተብሎ ተመሰረተ ማለት ነው። የመኖሪያ ቤት ችግር አለባቸው፣ ውጭ ነው የሚያድሩት። ከዛ ደግሞ ምግብ ያስፈልጋቸዋል፣ ከዛ ስልጠና ያስፈልጋቸዋል፣ ሕክምና ይፈልጋሉ ትምህርት ይፈልጋሉ። እነዚህ ነገሮች ያካተተ ኮምፕሬሄንሲቭ የሆነ ሁሉንም አቀፍ አገልግሎት መስጠት የሚችል አንድ መንደር ወይም ቪሌጅ ቢኖር የእነዚህ ሰዎች ህይወት ሊሻሻል ይችላል በሚል እንግዲህ ከመጣውባቸው ብዙ ዓመታት የበጎ ፍቃድ ስራና ልምድ በመነሳት ይህን ድርጅት ለማቋቋም ችያለሁ። 2012 ማለት የኮቪድ ዘመን ነው። ኮሮና ደግሞ ብዙ ሰዎች እንዲረዳዱ የመረዳዳት ፍርሃቱ፣ ያው እንሞታለን የሚለው ስጋትም ስለነበረ ኮሚኒቲው ላይ የመረዳዳት ባህል ጨምሮ ነበርና ሰው ይረዳዳ ነበር። የብርሃን ልጆች የአረጓያና የህፃናት መንደር በዋናነት መጀመሪያ እንደተመሰረተ አካባቢ ለማድረግ የተሞከረው ነገር ቅድሚያ በጎዳና ላይ ለሚገኙ ወደ ሰባ ለሚጠጉ ሰዎች የስራ እድልና እራሳቸውን ሊያቋቁሙበት የሚችሉትን ሁኔታ መፍጠር ነበረ። ያው ይህንን ልናደርግ የቻልነው ቅን ተባባሪዎቻችን በሆኑ ከሀገር ውስጥ ከሀገር ውጭም ያሉ የግለሰብ ስፖንሰሮች ነበሩ። ስንጀምር ድርጅቱን ስናቋቁማት አስር ሺ ብር ይዘ አስር ሺ ብር ያቋቋመው ድርጅት ነው እዚህ የደረሰው እና የቢሮ ኪራይ መቻል ከባድ ነው። የሰራተኛ ደሞዝ አለ ከዛ የችግሩ ደግሞ የሚረዱ ሰዎች ብዙ ናቸው። እኛ አቅም የለንም። ከልብስ ነው ጀም ስንጀምር ከህብረተሰቡ ልብስ በማሰባሰብ ጀመርን። ከዛ በኋላ ደግሞ የቤት እየተከራየን ስራ እየፈጠርን ደሞ ማቋቋም ጀመርን። ከዛ ወደ ስፖንሰርሺፕ ገባን። በዓላት ሲሆን የበዓላት ድጋፍ ማድረግ ጀመርን። ትምህርት ላይ ገብተን ደግሞ ትምህርት ላይ ማገዝ ጀመርን። ጤና ላይ ገብተን የህክምና ድጋፎች ማድረግ ጀመርን። እንግዲህ አባላቶች አሉን የመጀመሪያ ገቢ ከአባላቶች አ ወደ 600 የሚጠጉ አባላት አለ ይህ ድርጅት ሜምበርሺፕ አለ ተማሪ 300 ብር ሰራተኞች 600 ብር ይከፍላሉ በአመት ከዛ ውጪ እንደ መጀመሪያ እንደ መነሻ ያደረግነው ምንድን ነው በተለያየ ሀገር ውስጥ የሚገኙ በጎ ፈቃደኞችን አምባሳደር አድርገን እንሾማለን እዚህ እስካለው ድረስ ማለት ነው አባል ሆኜ በየአመቱ ቀላል ነው። ማንም ሰው መሆን ይችላል። ስድስት መቶ ብር ነው የሚከፈለው፣ ከባድም አይደለም። ይሄ አሁን ስፖንሰር የሚባለው በፊት አንድ ሺ ብር ነበረ አሁን አንድ ሺ ሶስት መቶ ሆኗል። ለምን? ኑሮ እቃ ሁሉ ስለጨመረ ግድ ነው። ከቢሮ ክራይ ብዙ ፈተናዎችን ካለፍን በኋላ የአራዳ ክፍለ ከተማ ወረዳ አምስት አስተዳደርን አትሊስት እዚህ ወረዳ ላይ ስለምንሰራ ቢሮ ስጡ ላለፉት አራት ዓመት ከ600 ሺህ ብር በላይ ለቢሮ ኪራይ አውጥተናል። ይህንን ደግሞ ለሌላ ለበጎ ስራ ብናውለው ብዙ ሰዎችን ማገዝ እንችላለን ብለን እንጠይቅ ነበር። ሁለት ዓመት ያህል ጊዜ ወስዶብን የአራዳ ክፍለ ከተማ ወረዳ አምስት አስተዳደር ካቢኔ ጽሕፈት ቤት ተረድቶ አሁን ያሉት አመራሮች ይህን ቢሮ እንድናገኝ ያደረጉ ደግሞ በቅርቡ ወደዚህ ወረዳ አምስት ቤት ውስጥ ባገኘነው ቢሮ ላይ ደግሞ ስንመጣ የሰራናቸው የተለያየ አይነት ስራዎች ነበሩ። እነሱም የመጀመሪያው የስራ እድል ለሶስት ችግረኞች መፍጠር ነበረ። እነሱም በተለያየ አይነት ስራዎች እንዲሰማሩ የገንዘብ ድጋፍ እስከ 25 ሺህ ብር የሚሆን ድጋፍ መስጠት ችለን ነበር። እንዲሁም ለ20 ሰዎች ዶሮ እርባታ ላይ ተደራጅተው እንዲሰሩ፣ ለ8 ሰዎች የእደ ጥበብ ስራ ላይ እንዲሰማሩ፣ እንዲሁም ደግሞ የቡናና የሻወር የመሳሰሉ ስራዎች ላይ እንዲሰማሩ ማድረግ ችለናል። መምርህር ያሬድን አግኝቼው ያው በአጋጣሚ እዚህ ነይና በምትችው ሞያ ስርዬ አለኝ። እሺ አልኩ፣ መጣሁ። ክሮች ገዛ ሰጠኝ እና በክሮቹ ዳንቴሎች ይሰራል። እኛ ሰርተን ከሱ ጋር እንትን ሲል እኛ ደግሞ በትርፋችን እየገዛን እንሰራ። ትእዛዝም ካለ በትእዛዝ ስሩልኝ የሚል ሰው ካለ እንሰራ። እዚህ መጥቼ ተጫዎቼ ሰርቼ ስሄድ ሁልጊዜ ፍሪ ነው እንትን ይሄ ጭንቅላቴ ለምንም ነገር አሳብ መካከለኛ ወይንም አቅም ደካማ የሆኑት ከጎዳናም የተነሱት ልጆች ጭምር ተጠቃሚ ሆኗል። በዚህ ላይ እነሱ ብቻም ተጠቃሚ ሳይሆን ወረዳውም የራሱ ተጠቃሚ ሆኗል። ወረዳውም እየተጠቀመበት ምክንያት ምንድነው? አንደኛ ለስራ እድር ፈጠራ ስራ አመቻችተዋል። ለምሳሌ እዚህ ውስጥ አረጋውያን አቅም የሌሉት ቁጭ ብሎ ዳንቴል የሚሰሩት አሉ፣ ሌላ ሌላ ጥበብ የሚሰሩት አሉ። እነሱን አንድ። ሁለተኛ ከዚህ ወረዳ ጋር ተያይዞ ሽንት ቤት በዴና መንገድ ተሰርቶ እዛ ላይ ሰው አደራጅቶ እዛ ላይ መንገድና መንገደኛ የሆኑት ጎዳና ላይ ያሉት ተነስቶ እዚህ መጥቶ ራሳቸውን ችሎ የቀን ጉርሾ እንኳን ሌላ ባይሆንም የቀን ጉርሾ ያገኙበት ሁኔታ አለ። ሶስተኛ ደረጃ ላይ በወረዳ አማክኘት ከተማ ግብርና አለና ከነሱ ጋር ተቀናጅቶ ዶሮ እርባታ ሰርቶ በአሁኑ ሰዓት ሁለት መቶ ዶሮ አላቸው። በቀን መቶ መቶ እንቁላል ያገኛሉ። እነሱም የብርሃን ልጆች የሰሩበት እድል ተጠቅሞ ነው። መጀመሪያ ጽዳት እየሰራሁ ነበረ ከዛ ትንሽ ችግር አጋጥሞኝ ያሬድ ስራ የለኝም እንደዚህ ታማሚ ነኝ ስል ያሬድ እግዚአብሔር ይስጠው ጤና ይስጠው እኔ ስራ እየተወሰነ ሰት ታገሽና እሰጥሻለሁ አለ ኢንሻር ቤቱ ለኛ ላስራችን አምስት ሴት አምስት ወንድ ይህንን አዘጋጅቶ ሰጠን ግማሽ ሰዓት እሰራለሁ ግማሽ ሰዓት ደግሞ ወደ ልጆቹ እሄዳለሁ ቀጠሮ ያለ ቀን ደግሞ ወደ ቀጠሮ ይሄዳል ጀመር ሳሁን የሚል ፕሮጀክት ፈጠረ። ሳሁን መስራት የሚችሉ ሰዎች ደግሞ ዝም ብሎ ካሽ በገንዘብ ብቻ መርዳት ጥቅም የለውም። ያቺ ስታልቅ ተመልሶ ይመጣል። ከዛ ይልቅ ሰርተው ራሳቸውን እንዲችሉ የሚያደርጉ ፕሮግራሞች መፍጠር አለብን ብለን በዚህ ዓመት የጀመርነው ፕሮግራም ነው። ሳሁን አሁን ላይ 45 የሚጠጉ ዜጎች ናቸው በዚህ ስራ ድል ውስጥ የገቡት። ዶሮ ቤት ላይ 20 ሰዎችን አድራጅተናል። እጅ ስራ ላይ ወደ 13 ሰዎች አሉ። መጸዳጃ ቤት ላይ አንድ ሰው ሻይ ቡና ላይ አንድ ሰው፣ አሁን ሻወር ቤት ደግሞ 10 ሰው። አጠቃላይ ለ45 ዜጎች ተቸግረው ለሚገኙ በተለያየ የጤና በተለያየ ማህበራዊ ህይወት ውስጥ ያለፉ ሰዎችን በማደራጀት የስራ ዕድል እየፈጠረ ፕሮግራም ነው ሰው ሁሉ ትምህርቱም ስለነበረኝ ስራውም ችሎታውም ስለነበረኝ ቦታና ገንዘብ ግን የለኝም ነበር። ቤቴ ውስጥ ለሁለት አመት ሰራ ነበረ። ዋናው መታየትና መልመድ ነው የምፈልገው። እሱም የተወሰነች መነሻ ብር ሰጥቶ ይችን ቦታ ፈቅዶ እንድሰራ ፈቀደልኝ። እግዚአብሔር ይመስገን። እነዚህን ሁሉ በሰጠኝ ብር መነሻ ገዝቼ ጨርቆችን አምርቼ የሸጥኳቸውም አሉ፣ ያሉም አሉ። ትርፍም አሁንም ያለኝ እጄ ላይ ያለ አሁንም ደግሞ ሴቶችን እንደዚህ በእጅ ስራና በፈጠራ ስራ አብሬ እየሰራሁኝ እየተረዳዳ እግዚአብሔር ይመስገን በመምህር ያሬድ መሪነትና ጉልበት ሰጪነት እዚህ ደርሰናል። ከአራት አመት በላይ አልፎናል። በዚህ አራት አመት ውስጥ እንግዲህ ከሰባ በላይ የሚሆኑ የጎዳና ላይ ያሉ ሰዎችን ስራ ማስያዝ እንዲሁም ወደ አራት መቶ ሺህ ብር በላይ በሚወጣ አውጥተን የተለያዩ ሰዎች የስራ ዕድሎችን መፍጠር ችለናል። እንዲሁም ከ1800 የሚደርሱ ሰዎችን ደግሞ ህፃናት እንዲሁም አረጋውያንን ጨምሮ የተለያዩ አልባሳትን መለገስ ከዛም ባሻገር ለ57 የሚሆኑ ሰዎች ወይም አረጋውያንና ህፃናት ደግሞ የሕክምና ማለትም የአይን የጥርስና የመሳሰሉ ሕክምና አገልግሎቶችን እንዲያገኙ ከዛ ባሻገር ወደ 1200 ለሚጠጉ ደግሞ ህፃናት የክረምትና ማጠናከሪያ ትምህርቶችን መስጠት ችለናል። ሶስት ዋና ዋና ነገሮች ላይ እንሰራለን በዚህ አጋጣሚ፣ ትምህርት፣ ጤናና ማህበራዊ ድጋፍ ላይ ብርሃን ልጆች የሚሰራው ይህን። እዚህ ሜሪያ ላይ ስንገባ ሰው ካልተማሪ ህይወቱ መቀየር አይችልም። በተለይ ህፃናቶች፣ በተለይም ጎዳናና እዛ አካባቢ ላይ ያሉ ልጆች ይለመንባቸዋል። ህፃናት ትምህርት ቤት አይሄዱም። እዚህ ልጆቹ እንዲማሩ እኛ ካላገዝን የእነዚህ ልጆች ዕጣ ፈንታ ነገ እዛው ተመልሶ ምጽዋት ጠያቂ ነው የሚሆኑ ስለዚህ ልጆቻቸውን እንዲያስተምሩ እኛ ማገዝ፣ በትምህርት ማገዝ፣ የማጠናከሪያ ትምህርት ለልጆቹ መስጠት፣ ከዚያ የትምህርት ግብአቶች መሳሪያዎችን ደግሞ ገዝተን ማገዝ የሚል ፕሮግራም ይዘን ትምህርት ላይ መስራት ጀመርን። ይሄ ግቢ ምን እንደሚመስል እኔ ያውቃለሁኝ እዚህ ጋር ብረቱ እዚህ ጋ ምኑ በቃ ምስቀልቅል ያለ ነው እና የዛን የቤት ኪራይ የሚከፍለው እዚህ ጋ በንጽሕና እንዲሆን በጥሩ ሁኔታ ሰርቶ አደራጅ ሰርቶ ስንጀር ያላቸውን ጥጥ ገዝቶ ለዳንቴል የሚሆን ሹራብ እንትኖ ክሮች ገዝቶ ሰበዝ ገዝቶ ስንደዶ ገዝቶ ሴቶቹን አደራጅቶ ሰው ይሁን ሰው ሰው እንዲሆን በሚል ፕሮግራም ማለት ነው። አደራጅቶ ምን ብሎ እያንዳንዱ ወጪ እያወጣ እንዲሰሩ አደረገ። ይህን ማድረግ የቻለው ያኔ የወሰንናት ውሳኔ ናት። እንሰራለን፣ እግዚአብሔር ደግሞ ይረዳናል፣ ቅልብ ያላቸው ሰዎች ያግዙናል ብለና ያንን ጊዜ ተሻግረን ያል ሁሉ ጣውረድ መከራዎች አልፈን አሁን የደረስንበት ስለደረስን አንደኛ እግዚአብሔርን አመሰግነዋለሁ። ሁለተኛ እኔም ደስ ይለኛል። ህልሜ አሁንም አረካውም ገና ነው። 30 ሺህ ካሬ ቦታ ያስፈልገናል። ትምህርት ቤት ያለው ክሊኒክ ያለው የህፃናት ያረጋ መኖሪያ ያለው መንደር ለመመስረት ትልቅ መሬት ያስፈልገናል። ለብዙ ሺህ ችግረኞች፣ ድጋፍ ፈላጊዎች እገዛ የሚያደርግ ህይወት መቀየር አስተዋጽኦ የሚያደርግ ሀገራዊ ድርጅት እንዲሆን እንፈልጋለን። እዛ ደግሞ እንሰራለን መንግስት የሚያግዘናል፣ ህብረተሰቡም ከጎናችን ይቆማል ብለን እናምናለን። የሰው ልጆች ሁሉ መታችሁ በጎ እንድትሰሩ፣ ገንዘብ ያላችሁ ገንዘብ እንድትሰጡ፣ ጉልበት ያላችሁ ጉልበታችሁን ለበጎ ስራ እንድታውሉ፣ ሙያ ያላችሁ በሙያችሁ እንድታግዙ በነዚህ ሁሉ ለበጎ ስራ እንደተሳተፉ ኑ፣ ከበጎ ነገር ጋር ተባበሩ ይላቸዋል የብርሃን ልጆች የህፃናትና የአረጋውያን መንደር። አመሰግናለሁ።